ዛሰው ቤት እስተሆነ ድረስ ነው፣ ኩራት ነው። ልንገርሽ እኔ ብያታለሁ። ድራማው ከዚህ በኋላ ይቀጥላል እንጂ፣ አሁን እሷ ደግሞ ከዚህ በኋላ የምታዩት አለች። ልጅ ፍቅር ፍቅሩ ነው አለች። ስለዚህ ድራማ

አሁን ላይ ልዩ አነጋገሩ በቀደም ሻንጣ ጎታተቱ እጅል ይመስላል። አላልኩኝም ምን ትዝ ካለች ማለት ነው። አሁን ነቃ ብሎ መቷል። ዛሬ ቆፍጠን አለ። ሄኖክና ፍጹሜ እንትን ሙዝ ነገር ገዙ፣ አራት ለአራት ወይ ስምንት ሙዝ ገዙ፣ ለሁለት ተካፈሉ፣ ከልጁ ጋር ከቴዲ ጋር። እሱ ከኋላ ገባ እሱ ከኋላ ገባ። እነሱ ከፊት ገቡ። በቃ አትፍሩ፣ አትደንግጡ፣ አይዞአችሁ። ከዛ ትንሽ ረፍ በል አልመጣችሁም ልጅ አዎ፣ ዛሬ እኮ አሙስ ነው። ዛሬ አሙስ ነው የዘና እነሱ ስራ ይውላሉ። ማታ ማታ ያው እንደዚህን አይነት ድራማ ይሰራሉ፣ በቃ። ስራ ጀምረው ነው በቃ የራሳቸውን ካምፓኒ ከፍተው ስራ እየሰሩ ነው። ቀን ማታ አይደለም ታዲያ። ማታ ማታ ድራማ እየሰሩ ያሳዩናል በቃ። ራሳችሁን ፍት አድርጓ ትጠናነቁ። ዛሬ እኮ ሊያዩ መጡ። ዛሬ ማታ ማለት ለህዝቡ የሚለቀቀው ማታ ስለሆነ ግን ያው አዳር አደል እዛ ቤት ማደር ጀምሮ የለም። አዛር አይደለም የተቀረጠው እናቴ። ግን ባለፈው እኮ ማታ ነው መሽቶ ምናምን እያሉ አይደለም የሆነ ቀ አንዷ ልጅ ምን እንዳለሽ ሀና ስትናገር አልሰማሻትም። ኢትዮጵያ ሁለት አይነት ሰዓት ነው። የይው ብላ ስታወራ ዩቱብ ላይ ነው፣ እዛ ቲክቶክ ውስጥ አይደለም፣ ዩቱብ ላይ ተለቀ። እንትና ማናት ገላ እንትና ሳላውቀው ኢትዮጵያ እኔ ከሀገር ከወጣሁ በኋላ ሁለት ማታ ተቆጠረ ወይም ምናምን ብላ ጠይቀን ዛሬ ሶስት ማታ እንዲያት ትሉን የፈራሁላት

እንትና ጋብ ሲሉላት ነው። ጋብ ሲሉላት ተጋባለች። ወይዘሮ ገባች። እንዴት አመሸሽ የኔ ውድ እህት ኔትወርክ እንዴት ነሽ ደህና መሻቱ ነሽ ነሽ ተዋወቂያቸው ውድ ጓደኞቼ አላን እንዴት ነሽ ሰላም ነሽ ወይ

ቅድም እኮ እዛ ፋኛዛፋ ይመጣ አለን እኮ ዘፋይ ስላልሽ ነው። ለእሷ ደግሞ የፈለገችውን አቀርባለውኝ በቃ እታዘዛለሁ። ምን ይሻልሻል? ወንድ ስለሆነ ሊጓዲያ ነው የገባው። ቅድም ፎሎ አርጓ ፎሎ አርጓ መስሎኝ አንቺን የጠራውት

ከእሱ ጋር አንዴ እንትን ሲጫወት ነበረ፣ ጌም ማለት ነው። ከዛ እዛ ላይ ድምፁን ቀቶት አዘፈ ነው ማለት ነው። ከዛ እሱ ዛሬ እኔ ገስት ጋር መቶ ነበረ፣ አስገባሁት እንዲዘፍንልን እንዲዘፍንልን። እኔ የማውቀው እንትን ላይ ነው። ለምን ሲገባ እንትን ላይ ላይቭ ላይ ሲገባ ሄጄ እንትን አደረግለታለሁ ሼር ሼር አደርጋለሁ። ኦኬ ዛሃራ በእናትሽ ትንሽ ነይ። ሐይሚ ወይም ዛሃራ የሉም ዛሬ እንዲህ ሐይሚ ግን በሰላም ነው። ትገናኛላችሁ በስልክ ትይጂ? አዎ እንዴ፣ ቀኑ ሙሉ እንዴ። ኦኬ ደህና ነች ግን? ደህና ናት። ደህና ናት። ነገርኩሽ እኮ ማታ ማታ እየያዘቻት ታስቸገረች። ሰላም ከሆነች ዋናው ሰላም ሆኗል። ለዛ ነው እንጂ ምንም ችግር ደህና ናት። እና በጣም የሚገራርም ነገሮች እያየን ነው። ሴቶች ወንዶቹ ሴቶችን እያስለቀሱ ነው። ምን ይመስላችኋል? ግን ማለት ነው አሁን አረ ዛህሩ እያሉ ነው እኮ ከየት ላምጣ ዛሩ። ዛሬ ሼር አልሆላችሁ። ትናንት ነበርሽ እንዴ ገኒ አልመጣሽም ትናንትና በስመ አብ አምሽቼ ነው የገባሁት። ነበራችሁ ነበረች እነ ዛህራ

ታይ እሱ ጋር ተግባብተናል። ቅዝቃዜ ነው። አሁን ቅዝቃዜ የለም፣ ገና ነው እኮ። የሆነ እንትና እኮ ናት ከጓደኛዋ ጋር አሚና፣ አሚና ነው እዚህ የምትመጣው አለች። አሁን እዚህ ነበረች። በስልጥኛ ቁጭ ብላ ከጓደኛዋ ጋር ታወራለች ማለት ነው እንዴ? በስልጥኛ ይመጣዋል ብዬሽ አትወጣም ማለት ነው። እኔ ግቢ ስትለኝ የለውም። ደህና ነኝ የእናቴ ደህና ነኝ አሁን። እዚህ ነበርች። አዎ ከአንድ ስልጥኛና አስተብ ነክለት ሮጥ አድርገው ያወራሉ ማለት ነው። ምን ሃይሚዬ እንኳን መጣሽ እኔ ራሱን ናፍቀሽኝ ነው። ጠፋሽ በቀደም ነው። አዎ በጣም ካመሸን በኋላ የሆነ ቀን ትንሽ አመመኝ። አዎ አንቺ ልክ ነሽ። ቀን እኔ እና ቲጂ ቲጂ እኔም ልጆች ሁሉን ነገር ማለት ነው በር ላይ ለእናንተ አይም እስቲ የዛሬውን ነገር ሁሉም ማብራሪያ ለመስማት ነው የተቀመጠው፣ በአንቺ አብራሪነት አብራሪልን ከቲጂ ጋር ማለት። የምን አይነት ማብራሪያ እንደ እንትን ተለዋል። በነገራችን ላይ ሁሉም የሆነ ቤት ከዚህ በኋላ የምታዩት የቡልኬን የአይምን ፍቅር ፍቅር ነው። ስ እናትና ድራማዊ ይቀጥላል። አላልናት እኮ ብለናታል። በቀደም እንደውም እኮ አይምዬ የለችም ነበር ተከራከርናት እኮኝ እንዴ። በነገራችን ላይ ያው ታሞ ሲመጣ አልቀበልም አትልም። ከዛ በኋላ ረሱት ፕራንኩን፣ እሱ ሲታመም ማለት ድራማውን። ከዛ አሁን ደግሞ ግዴታ ማምጣት አለባቸው ሰው እንዲያምን ማለት ነው ሀይሚዬ ግን አንድ ቦታ እንዲባ በጣም ነው የሳኩት የሰማሁት የሆነ ከላይ እንዲገብች ምን አሉ የሆኑ ልጆች ሲጫወቱ የአይሚና የብሩክ ጸባይ፣ የማዳሚ ጸባይ መሰለኝ። አሁን ዛሬ ሀቢቢ ትለኛለች፣ ነገ ደግሞ ፍቅር የምትባል ልጅ ነሰኒጋ በጣም ነው የምታስቀኝ እሷ አዳሙ ጥሩ ልጆች ናቸው። አዳምጣቸው እና ዛሬ ሀቢቢ ትለኛለች፣ ነገ ደግሞ ለወጡ ትላለች አለች። እና ያ የሚና ብሩክም ልክ እንደ ዛሬ ትላንትና ሲያጎስታጎስ አየው። ዛሬ እንዲሆን ጨንቋ ችግር አገብቷቸው። ዛሬም እኮ ህዝቡ የጠበቀው እኮ የፍቅር ነገር ነበረ። በቃ የፍቅር ሳይሆን ውጤቱን ነበር የፈለገው። ውጤቱ የበለጠ ደግሞ ያ ነበር ያስፈለገው። አልተሳካላቸውም ለዛሬ። አይ አንዳንዴ ደግሞ ያስፈራል። ቀድ እንትን ሲበዛም ጥራት

ብቻ አማርኛ እንዴት ናችሁ በላቸው። ውስጥ እንዴ አማርኛ አስለምጃቸዋለሁ። ልጆች ጎበዝ ይላሉ። እዚህ ሀገር፣ ትንሽ ትንሽ ሀገሪ ስትገቢ የምታስጎበኘው